እውነት ፋኖ የተማረ የለበትም? የተማረስ አይፈልግም? የትምህርት ተቋማትንስ ማውደም ራው ነው ወይ? ይችን ነገር መልስልኝ እስኪ። አመሰግናለሁ በድጋሜ። እንግዲህ ትምህርት ምን እንደሆነ የአማራ ሕዝብ ለዓለም ያስተማረ ሕዝብ ነው። ፊደል ቀርጾ ፊደል ቀርጾ ቋንቋ መስርቶ ለዓለም አማርኛ የሚባል ቋንቋን፣ ግዕዝ የሚባል ቋንቋን ለአማራ ሕዝብ ያስተማረ ሕዝብ ነው። የዚህ እሴት ባለቤቶችም ነን። ስለዚህ ትምህርት ምን እንደሆነ በአባቶቻችን በቄስ ትምህርት ቤትም በቁራን ቤትም ወይም ደግሞ በቀራን በቁራንም የምናውቀው ነው፣ አዲስ ነገር አይደለም። ለማን ነው ይሄን የሚነግሩት? ትምህርት የተቋረጠው እኮ መንግስት መጦ ሕፃናትን ስለደበደበ ነው። መንግስት መጦ ትምህርት ቤቶችን በድሮን በከባድ መሳሪያ ስላወደመ እኮ ነው። ትምህርትን ያቆምነው እኮ እነዚህ ንጹሐን ልጆቻችን እንዳይጨፈጨፉ ኮ ነው ሰደን እኮ እነሱ ቤት በገነቡት ትምህርት ቤት ላይ እኮ ሰደን፣ ልጆቻችን የት እንደደረሱ ዛሬም መልስ የለንም እኮ። እናት እኮ ዛሬም ደረቷን እየደቃች ነው። ይሄንን የፈራ ነው እንጂ ለመማርማ የአማራ ከአማራ ህዝብ በላይ ማን አለ? ሴቱን የተረዳ ያለምን መጻኢ ድል የሚያውቅ ማን አለ እንዴ? ትምህርትማ የሀገር እድገት፣ ሁሉንም ለመመርመር የሚያስፈልግ መሆኑን እናውቃለን። ነገር ግን ላለመጨፍጨፍ ብለን ነው እናስታውስ እንጂ ዛሬ መጋቢት ሀያ ስድስት ነው፣ እያልኩህ ነው። ከሁለት ከሶስት ቀን በፊት የአስር 10 አመት ህፃናት ብራቃት ላይ አልተጨፈጨፉም እንዴ? ምን አድርገው ምን አጥፍተው፣ 46 በላይ 50 በላይ አዛውንቶችን ጭምር አልተጨፈጨፉም እንዴ? በየትኛው ሰላም ነው? የትኛው በሰጠን ሰላም ነው ህፃናትን የምናስተምረው ወደ ትምህርት ቤት የምንልቀው? እስኮ ድሮን አዝምቶብናል እኮ ጀት አዝምቶብናል እኮ ታንክ ልኮብናል እኮ ትምህርት ቤቶች እኮ የመንግስት ካምፕ ማጠራቀሚያዎች እኮ ናቸው። ስለዚህ የት ላይ እናስተምር? ሰላም ፈላጊዎች እኮ አይደሉም። ተማሪዎቻችን እኮ ከተማ ላይ የምንሰዳቸው ተማሪዎች በአሸባሪው አብይ አህመድ ሰራዊት እየተደፈሩ እኮ ነው፣ እየተደፈሩ እኮ ነው። የት ነው የምንልካቸው? በዛ ላይ መታወቂያ ያለበት እኛ ያለነው የህልውና ትግል ውስጥ ነው። ተምረን የት ልንኖር? የት ነው የምንኖረው? ተምረን ተምረን ሌላ ሀገር ተንቀሳቅሰን እንዳንሰራ ታግደናል። ተምረን በህይወት የመኖር መብታችን ተነፍጓል። ስለዚህ መማር ምንድን ነው? የአማራ ህዝብ እኮ መማር ቅንጦቱ እኮ ነው። መሰረተ ልማት መጠየቅ ቅንጦቱ እኮ ነው። በህይወት የመኖር መብቱ ተነፍጎ ለምንድን ነው የሚማረው? የት ሊኖር ነው የሚማረው? እስከ መቼ ነው የሚማረው? እስከ 15 እስከሚሞለው፣ 15 አመት እስከሚሞለው፣ 16 እስከሚሞለው ነው 20 አመት እስከሚሞለው። መቼ እንደሚገደልም እኮ አያውቅም ይሄ ህፃን። ስለዚህ ይሄ ግፍና በደል ይህ ሁሉ መከራ ስላለ ነው ትምህርት ቤትን የተቋረጠ። ስርዓቱ ነው ትምህርት ቤቱን ያቋረጠው እንጂ የአማራ ህዝብማ መማርን ይፈልጋል፣ ማደግን ይፈልጋል፣ ለውጥን ይፈልጋል። ግን ጨፍጫፊ ዘረኛ ዘር አጥፊ ስርዓት ስለመጣብን የመማሪያ ቦታ እንኳ የለንም፣ ብሶታችንን የምንገልጽበት እንኳ ቦታ የለንም። ለዚህ ነው ትምህርት እያተማረ ያለነው መምህራን ተረሽኖ አልኩ፣ እንዲያውም ጨራስ እሱ ራሱ ረሽኖ እኮ የአማራ ፋኖን ረሽ ነው ለማለት እኮ ዳዲስ ይለው እኮ አይተናል። ረሽ ነው ብናል መምህራን? እንዳይንቀሳቀሱ ተደርገዋል? ሌላ ክልል ሄዶ የኛ መምህራን እንዳይማሩ ተደርገዋል። በሩ በኑሮ ውድነት ህዝባችንን አሰቃይቷል። እስኪ መምህርን ጠይቅ ሄደህ ስንት ነው ደሞዙ፣ በስንት ነው የሚኖረው፣ እንዴት ነው ልጆቹን ቤቱን የሚያስተዳድረው? አይችልም። ለመምህራን የሰጠው ክብር ባዶ ዜሮ ነው። ለህዝባችን የሰጠው ክብር ዜሮ ነው። በየትኛው ኢኮኖሚ ነው ልጆቹን የሚያስተምሩ ደብተር መግዛት ይችላል? ያሁኑ ገበሬ ሽሮ ስንት ነው? በርበሬ ስንት ነው? ዘይት ስንት ነው? ምንድን ያክል ነው የኑሮ ውድነቱ ያለው? ይሄን ሁሉ ተቋቁሞ ሁለት ሶስት ልጆቹን ማስተማር ይችላል? የአማራ ህዝብ፣ የአማራ ገበሬ አይችልም። አሁን ያለበት ቁመና ይሄ ነው። ወንድማ አለ ህዝባችን አሰቃይቶታል፣ በተለያየ አቅጣጫ አሰቃይቶታል፣ በተለያየ አቅጣጫ በቀሉን ተወጥቶበታል። ለዚህ ነው እንጂ መማር እንፈልጋለን። ወደፊትም ብታያቸው ነው የአማራ ፋኖ በምሁራን የተጥለቀለቀ ነው። በዙሪያው ፕሮፌሰሮች፣ ኢንጂነሮች፣ ዶክተሮች፣ መቶ አለቃዎች፣ ኮሎኔሎች ናቸው፣ ጀነራሎች ናቸው ያሉት። ይሄ ሀገርን የመለወጥ አቅም አለው። ግን ይሄንን የሚያስተናግድ በአሸባሪው አብይ አህመድ ስርዓት በኩል የለም። ለዛ ነው ዛሬም እኛ ትምህርታችንን መቀጠል እንፈልጋለን። እኔ ለምሳሌ ኢንጂነር ነኝ፣ ነገር ግን መቀጠል እፈልጋለሁ። ነገ የሀገሪቱ ተስፋ መሆን እፈልጋለሁ። ግን በየትኛው ስርዓት በየትኛው ስርዓት ተንቀሳቅሰን መስራት እንችላለን አንችልም የአማራ ኮንትራክተር ኦሮሚያ ሄዶ መስራት ይችላል አይችልም ትግራይ ሄዶ መስራት ይችላል አይችልም የት ሄዶ መስራት ይችላል አይችልም ሰው መጀመሪያ ነፃነታችን መጀመሪያ ህልውናችን ይረጋገጥ ከዛ እንማራለን ለዛ ነው መሳሪያችንን አንስተን ወደ ትግል የገባነው ወንድም አለ እሺ ለሰጠህ ይሄ ቃል መጠይቅ በአድማጭ ተመልካቾች ስም እጅግ ከልብ ነው የማመሰግነው ዲላማራፋን ነው